ቅዱስ አህዱ አምላክ አሜን። በመላው ዓለም የምትገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆቻችን እንኳን ለታላቁ ለጌታችን ለአምላካችን ለመዳንታችን ኢየሱስ ክርስቶስ አብይ ጾም በሰላም አደረሰን አደረሳችሁ እያልን ይህ ቦታ የሚገኘው በአዲስ አበባ ገርስከት በአቃቂ ቃሊቲ ክፍለ ከተማ የሰፈረ ሰላም ደብረሰ ሊሆን መጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ነው። ይህ በዚህ ቦታ ላይ በእውነት ካለት ላይ ከጭንጫ ላይ የፈለቀ ታላቅ ጸበል ያለው የፈውስና የደህንነት ቦታ ስለሆነ፣ ስለዚህ ሁላችሁም በተለይ ዘወትር በሳምንት እሁድ እሁድ ማለት ነው የጸበሉ መርሃ ግብር የማሩ የሚሰጥበት በረከትና፣ ስለዚህ ገር የማሳዘል መርሃ ግብር አለና ስለዚህ ሁላችሁ እየመጣችሁ በማይጠንቱ በጸበሉ በግርላቱ፣ በድርሳናቱ፣ ስለዚህ መጣችሁ የዚህ በረከት ተሳታፊ እንድትሆኑ በመጥምቀ መለኮት በቅዱስ ዮሐንስ ስም እናስተላልፋለን። ይህ ቦታ የሚገኘው አቃቂ ቃልቲ ከአሽከርካሪዎች ማሰልጠኛ ሶስት ኪሎ ሜትር ገባ ብሎ ይገኛል ና ለህሙማን የሚሆን ለእንግዶች የሚሆን ማረፊያ ቦታም ጭምር ስላለ ስለዚህ በዚህ ቦታ በተለይ እየመጣችሁ ዘወትር እሁድ እየመጣችሁ ቅዳሜም እየመጣችሁ በ30 እና በ እየመጣችሁ ይህንን የሚካሄደውን ልዩ መርሃ ግብር የሆነውን ነገር መታችሁ እንድትሳተው በቤተሰብ ስም ጥሪያችን እናስተላልፋለን።